ሰላም፣ እግዚአብሔር ይብዛላችሁ በእያላችሁበት። ውድ ነው ምርከ ሚዲያ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? አዲሶችም ነባሮችም እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ቆይታችን እንግዲህ ብናያቸው ያልኳቸው ከዚሁ ከበዓሉ ጋር የሚገናኙ ናቸው። እንግዲህ በቅድሚያ እንኳን አደረሳችሁ ማለት ወዳለሁኝ። ጠቅለል አድርጌ በትናንትና ሁለት ስቅለት ነው፣ ዛሬ ስቅዳም ስዑር፣ ነገ ደግሞ ትንሣኤ ነው። እንግዲን እግዚአብሔር ለዚህ ያደረሰን በእውነት ስሙ ይክበር ይመስገን ለማለት ወዳለሁኝ። እንኳን አደረሳችሁ ለማለት ወዳለሁ። ምናልባት እንግዲን ቀድሜ ነው እንኳን አደረሳችሁ የምላችሁ። እንግዲን ከበዓል በኋላ ከአንድ ቀን ከሁለት ቀን በኋላ ነው ድጋሚ ልንገናኝ የምንችለው። ስለዚህ ለዛ ነው ቀደም ብዬ እንደዚህ ይህን መልእክት ላስተላለፍ የወደርኩትና እንኳን ደረሳችሁ ያልኩት ጠቅላላ አድርጌ ለስቅለቱም ለቅዳም ስዑሩም እንደዚሁ ደግሞ ለትንሳኤውም ማለት ነው። ይህን ካልኩኝ ስለ አክፍሎት በተመለከተ መምህራችን አንዱ መምህር ስምዐ ኮነን ታቋቸዋላችሁ ያስተላለፉት መልእክት አለ። እሱን እናድምጥና ሌሎችንም መልእክቶች እንደዚሁ እንነጋገርባቸዋለን እናድምጣቸዋለን። መልካም ቆይታ ይሆንላችሁ። አክፍሎት ደቀ መዛሙርቱ እንግዲህ በተለይ ማርያም መግደላዊትና ሌሎችም ሴቶች ጠንክረው ጌታ ከሞተ በኋላ በብዙ ስቃይ በጽኑ ሐዘን ውስጥ ሆነው የጌታ ነገር ያስለቅሳቸው ነበረ። እነሳለሁ ብሏቸው ነበርና ትንሣኤውን የሚጠባበቁ የነበሩ ብዙ ነበሩ። ሰነፍ ልብ ያለው ዝም ያለ ሊኖር ይችል ይሆናል። ሆኖም ግን በተለይ ያይቆብ የሚባለው የኢየሩሳሌሙ ኤጲስቆጶስ በኋላ የኢየሩሳሌም ኤጲስቆጶስ ሆነ የተሾመው የጌታ ወንድም ተብሎ የሚጠራው ያዕቆብ ጌታዬ እነሳለሁ ብሎ ነግሮኛልና፣ ወይም ደግሞ እነሳለሁ ሲል ሰምቸዋለሁና እስከ ሶስት ቀን ድረስ እህል አልበላም ብሎ ተናገረ። እሱን ተከትለው ሌሎችም ደቀ መዛሙርት እኛም ትንሣኤውን ሳናይ አንበላም ብለው፣ ጌታ በመቃብር ሆኖ ማን ይበላል? በዚህ ምክንያት ሳይበሉ አድረዋል ማለት ነው፣ ውለዋል። ዓርብ ጀምረው እስከ እሑድ ድረስ አልበሉም። ያንን መሰረት አድርገን ነው እንግዲህ ዛሬ ቤተክርስቲያናችን በፍታ ነገሥት አንቀጽ አስራ አምስት ድንጋጌ መሰረት መይመናን ከቻሉ ሁለቱን ቀን ከዓርብ ጀምሮ ማለት ነው፣ ካልቻሉ ደግሞ አንዱን ቀን ቅዳሜን አክፍለው ለእሑድ ቁርባን እንዲዘጋጁ ታሳስባለች ማለት ነው ቤተክርስቲያን። ስለዚህ አክፍሎት በእንደዚህ አይነት መልኩ የተጀመረ ዛሬም ምዕመናን እንዲህ ተቀብለውት የሚውሉ የሚያድሩ ነው እንግዲህ። እና አክፍሎትን በተመለከተ መምህራችን ስማ እኮ ነው ያስተላልፉልን መልእክት። ያው ሁላችንም የምናቀው ነው ብዬ አምናለሁኝ። አክፍሎት እንግዲህ ባጭሩ እንግዲህ ክርስቶስን ትንሣኤ ሳናይ አንበላም አንጠጣም ብለው ያሉ በዛን ዘመን የነበሩ እናቶች ያንን ታሳቢ ያደረገ፣ እኛም ዛሬ ከዛ በረከት ለመሳተፍ ያንን እናደርጋለን። የበረታ ሁለት ቀን ያልበረታ እንግዲህ ያው ሁሉም እንዳቅሙ ነውና ሁሉም በየቅጽበቱ የሚታደገውና ክርስትናም እንደዚያ ክርስትና ስለሆነ አንድ ቀን ማለት ነው። እኔ በግሌ አንድ ቀን ነው እዚህ ዛሬ ማለት ነው ቅዳሜውን ብቻ። ስለዚህ ለዚህ ያደረሰን አምላካችን እግዚአብሔር ሁላችንም ደግሞ ለዛሬ ዓመት እንዲያደርስን የእሱ መልካም ፍቃዱ ይሁንን ለማለት እወዳለሁኝ። እስኪ ደግሞ ወደ ቀጣይ መልእክት እንለፍ። ወደ ቀጣይ መልእክት የማስደምጣችሁ በክርስቶስ ላይ ሲያሾፍ ሲቀልድ የነበረ አንድ ልጅ አለ። እሱን በተመለከተ የደረሰበትን ነገር መነሻ በማድረግ ነው ቆይታችን የምናደርገው። እስኪ መጀመሪያ መልእክቱን እንመልከት። ይህንን አርቲስት እንግዲህ ብዙዎቻችሁ የምታውቁት ይመስልኛል። ከተወሰነ ጊዜ በፊት ወንዶች ማርገዝ ይችላሉ ብሎ በዚህ መልክ የቀረበ ከዚያም አለፍ ብሎ ደግሞ እኔ ኢየሱስ ክርስቶስ ነኝ ብሎ በክርስቶስ ኢየሱስ በመስቀል ስራው በዚህ መልክ ደግሞ የተሳለቀ ሰው ነው። ይህ ሰው በዚህ ሰዓት ፊቱ መንቀሳቀስ አይችልም፣ ፓራላይዝድ ሆኗል። ወዳጆቼ ወይ በዚህ አጋጣሚ አንድ ነገር ልነግራችሁ ስለፈለግኩ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ከእግዚአብሔር ጋር የሚጣሉ እነዚያ ይደቃሉ ይላል። በእርግጥ ይህን ስናገር ይህ ሰው በእግዚአብሔር ላይ ስለተሳለቀ እግዚአብሔር እጅ በእጅ እየቀጠው ነው እያልኩ አይደለም። ነገር ግን አንድ ነገር እንረዳለን። በታሪክም በዘመናት መካከል እንዲሁም ደግሞ በመጽሐፍ ቅዱሳችን በእግዚአብሔር ላይ የተሳለቁ በእግዚአብሔር ላይ ተረከዛቸውን ያነሱ ሲወድቁ፣ ሲመቱ ተመልክተናል። ወዳጆቼ ወይ ስለዚህ በዚህ አጋጣሚ አንድ ነገር ልላችሁ ወዳለሁ። ይህ ሰው ፐብሊክ ስለሆነ ብዙ ተከታይ ስላሉት በዚህ በአደባባይ በእግዚአብሔር ላይ ተሳልቋል። በእርግጥ በእግዚአብሔር ላይ በመሳለቁም ብዙዎች ደስተኞች ናቸው፣ ብዙ ተከታዮችንም አፍርቷል። ነገር ግን እሱ በአደባባይ ወጥቶ ይህንን አደረገ እንጂ ስንቶች ደግሞ በየጓዳቸው በእግዚአብሔር ላይ እየተሳለቁ ይገኛሉ። ስለዚህ ወንድሞቼ እናቶቼ በክርስቶስ ኢየሱስ መስቀል ላይ የምትሳለቁ፣ ኢየሱስ ክርስቶስ ያድናል። በመስቀል ላይ ሞቶልናል፣ ዋጋ ከፍሎልናል። እርሱ ሞቶልን እኛ የዘላለም ሕይወት አግኝተናል ብለን ስንናገር የሚሞት አምላክ አያድንም እያላችሁ የምትሳለቁ ፈጥናችሁ ከእግዚአብሔር ቁጥ። ምናልባት እንግዲህ ከእናንተም ከዚህ በፊት ሰምታችሁ ሊሆን ይችላል። ልጁ በጣም በተደጋጋሚ ኢየሱስ ክርስቶስን በተመለከተ ሲቀልድ የነበረ ሲያሾፍ የነበረ ነው በነገራችን ላይ ከዚህ በፊትም ከዚህ ዓመት በፊትም እንደዚሁ 2017 ወር 18 አካባቢ ላይም እንደዚሁ ሲቀልድ ነበረ ሲያሾፍ ነበረ። በአለባበሱ በአነጋገሩ ሁኔታው እንደምታዩት ማለት ነው። አክችዋሌ የሰው ልጅ ሰይጣን ካልተቆጣጠረው በስተቀር እንደ አይነት ነገር ሊያደርግ አይችልም። የመፍረድ ያለ መፍረድ ጉዳይ አይደለም፣ ግን በእግዚአብሔር ላይ ማሾፍና መቀለድ ምን ያክል ዋጋ እንደሚያስከፍል ነው። ምናልባት አሁን ከረንት ልጁ ፊቱ መታዝ፣ አንደኛው ፓርቱ ወደዚህ፣ አንደኛው ፓርቱ መታዝ አይችልም ተጣሙ ነው ያለው፣ እና ፓራላይዝድ ሆናል። ሲናገር የነበረበት ምላሱ ሽባ እስከሚሆን ድረስ ማለት ነው። ስለዚህ ዋጋ ያስከፍላል። እግዚአብሔር ታጋሽ ነው፣ ግን ደግሞ ታጋሽ ነው ማለት ግን እግዚአብሔር አይቀጣም ማለት ግን አይደለም። እግዚአብሔር የሚዘበትበት አምላክ አይደለም። እግዚአብሔር የሚሾፍበት አምላክ አይደለም። እግዚአብሔር የሚቀለድበት አምላክ አይደለም። ምናልባት እግዚአብሔር በሚሾፍበት ጊዜ ዝም ሲል ምንም ነገር የማያደርግ መስሎ የሚታያቸው ሰዎች ሊኖሩ ይችላሉ። ያ እግዚአብሔር የቸርነቱ ምክንያት ነው፣ እግዚአብሔር የሚታገሰው እግዚአብሔር እንደ ሰው አይደለም እንደ ሰው ልክ አይደለም። ትዕግስቱም ከዛም ላቅ ያለ ስለሆነ ሲታገዝ ሰዎች እንዳላዋቂ አልፎ ተርፎም አልፎ እግዚአብሔር ምንም መፍረር እንደማይችል አድርገው የሚያስቡና የሚያምኑ ሰዎች አሉ። ግን ደግሞ መጨረሻ ላይ እንደዚህ ይቀጣሉ። ይሄ ያው ምድራዊ ቅጣት ነው እና በሰማ በሰማይ የሚጠብቃቸውን ደግሞ ምን ያክል ሁላችንም የምናቀው ነው ማለት የምናቀው ነው። ሰው በእግዚአብሔር ላይ ቀልዶ አሽፎ በእምነት በሃይማኖት ካልኖረ ከቀለለ መጨረሻው ሊሆን የሚችለው ያው የሞት ቅጣት ነው የሚሆነው። እናንተ እርጉማን ከኔ ራቁ የሚለው የመጨረሻው ዘመን የፍርድ ጊዜ ከዛ የሚያስደምር ነው ማለት ነውና ያንን ለማለት ነው። ስለዚህ ስለ ጥንቃቄ ማድረግ ያስፈልጋል። ይሄንን መነሻ ማድረግ አሁንም ያልተማሩ ሰዎች አሉ። በነገራችን ላይ እስኪ እሱን ደግሞ አንድ ላስደምጣችሁ። እንደዙ የሚቀልሉ የሚያሾፉ ሰዎች አሉ። በነገራችን ላይ ለእና ለእናንተ ለሰው ልጅ ሁሉ ሲል በትናንትና ያን ሁሉ ግርፋት 6666 ግራፍ ተገርፎ ዋጋ በደም የተገዛን ሳለን ሰዎችን ለሰዎች ብሎ ክርስቶስ እንደዚህ መከራ ተቀብሎ፣ ሰዎች ግን መልስ ያሾፋሉ፣ እንደዚህ ቀልዳሉ። ምንም እንኳ አጋንንት ተቆጣጥሯቸው ነው ብንልም እንኳ የአጋንንት ድርሻ እንዳለ ሆኖ ሰዎች በሰውነታቸው ደግሞ የሚያስቡበት አእምሮ ተሰጥቷቸዋል። ያንን ባለመጠቀም የሚያደርጉት ክፉ ነገር አለ። ስለሞላ እንደዙ ላስደምጣችሁ። ይህም ይሄም ከእንደዛ አይነቱ ካልተማረ ፓራላይዝድ የሆነው አይቶ ካልተመለሰ ነገም እንደዚሁ ይቀጣል ማለት ነው። ድለም አንድ ልጨምርላችሁ፣ ኢየሱስ ክርስቶስ የተሰቀለበትን መስቀል በመያዝ በኢየሱስ ክርስቶስ ስቅላትና ግርፋት የቀለደው ኢትዮጵያዊ መነጋገሪያ ሆኗል። እምነቱ አማኞች ባሉበትና ህግ ባለበት ሀገር ውስጥ እንደዚህ አይነት ክስተቶች በተደጋጋሚ እየተፈጸሙ ይገኛሉ። የግለሰብ በህግ ይጠየቅ ዘንድ ኦርቶዶክሳውያን፣ ሌሎች ቤተ እምነቶችም የበኩላችሁን ድርሻ ተወጡላለው። መልካም ቀን እናያችሁት እንግዲህ አበሾች ሆነው በዚህ ደረጃ ሲያደርጉ መመልከት እጅግ በጣም ያማል። እውነት ለመናገር በህግ መጠየቅ አለበት። ይሄ ኦርቶዶክስን ብቻ አይደለም የሚመለከተው፣ ሌሎችም ከኦርቶዶክስ እምነት ውጭ በክርስትና ውስጥ ያሉትንም ከክርስትና ውጭ ያሉም እህቶች ወንድሞችም መተባበር አለባቸው። እንደ አይነት ሰዎች ለህግ መቅረብ እንዳለባቸው በግሌ አምናለሁ። መጠየቅ አለባቸው፣ በምድራዊ ህግ ማለት ነው። የሰማዩን ራሱ ባለቤቱ ነው የሚከፍለው። እንደ ምድር ህግ ግን እንደ ምድራዊ ስርዓት ግን እንደ አይነት ሰዎች በማንም እምነት ላይ እኛ በክርስትናችን ፊገር የምንለውን የምንከተለውን በክርስቶስ ክርስቲያን የተባለ ሁሉ እንደ አይነት ሰዎች እኛ ኦርቶዶክሳውያን ብቻ ሳንሆን አንድ ሩሳያዊም ይህን ሊከሰው ይገባል። አንድ ግብጻዊ ኦርቶዶክስም ሊከሰው ይገባል። አንድ ሶሪያዊ ክርስቲያንም ሊከሰው ይገባል። አንድ ኤርትራዊ ክርስቲያንም ሊከሰው ይገባል። ሌሎችም ሌሎችም ክርስቲያኖች የምንላቸው ሁሉ ይህንን ተባብረው ሊከሱት ይገባል ማለት ነው። ሊይዙት ይገባል ማለት ነው ሊጠቁሙት ይገባል ማለት ነው። እንዲህ አይነት ማሾፍ ከእግዚአብሔር ተአምር እስከሚመጣ ድረስ ብቻ መጠበቅ የለበትም ነው፣ እስከሚቀሰፍ ድረስ መጠበቅ የለበትም። ሰዎች በሰውነታቸው በምድራዊ ሕጋቸው ሊዳኙትና ሊቀጡት ይገባል። በቃ አለቀ። ይሄ መልእክቴ ነው። እንግዲህ የምታቁት ሰዎች ካላችሁ በዚህ ጉዳይ ላይ መተባበር አለባችሁ የሚል መልእክት ማሳረፍ ስለፈለግኩ ነው። በሌላ በኩል ከዚህ ከአመጋገብ ስርዓት ጋርና እንደዚሁም ደግሞ እርድን በተመለከተ አሁን ሰሞኑን ከዛሬ ጀምሮ እንግዲህ እርድ ስንት ሰዓት ነው የሚታረደው? ያው በዓል ስለሆነ ያለንበት ወቅት እንግዲህ ዋዜ ማውለት ስለሆነ ከተንሳኤ በኋላ እንግዲህ ብዙ ነገሮቻችን ካበላል ካጥላ ስርዓታችን ጋር በተገናኘም ጭምር መልእክት ማስተላለፍም ስለምፈልግም ጭምር ነው። በዋናነት ግን እርድ ስንሳህ ነው መፈጽም ያለበት ከተንሳኤ በኋላ ወይስ በፊት? እስኪ የተለያዩ ምሁራን የተለያየ መልእክት አስተላልፈዋል። እናድምጠውና መጨረሻ ላይ ገዢ የሆነውን ሐሳብ እንወስዳለን። ወደዛ እንለፍ። ይሄ እንግዲህ ያው የብዙቻችን ጥያቄ ይመስለኛል። የበዓለ ትንሣኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሰዋል ይህን ጥያቄ፣ ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ወቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጠ። ያው እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሣኤው በኋላ ከትንሳኤው በኋላ ማለት ሌሊት ነው ትንሳኤው ጌታ ተነሳ ተብሎ የሚታወጀው ከዛ በኋላ ነው ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው ስድስት ሰዓት ክርስቶስ ተንሳ ሙታን ሲባል ሰምቶ ማረድ አለብን አያስቀድስም ወይ ነው እንግዲህ ወንድማችን ዳቆን ሄኖክ ያስተላልፈልን መልእክት አለ እርድ መታረድ ያለበት ከትንሳኤው በኋላ ነው የሚል ሀሳብ አጋርቶናል ሌላ ደግሞ ልጨምርላችሁ እንደዚሁ ሁለት መምህራኖች አሉ የእነሱን ደግሞ እናድምጥ የመጀመሪያ ጥያቄ የማደርገው በበዓላት ሁሌ የሚጠየቀው የእርድ ጉዳይ ነው እና ለመሆኑ የፋሲካ ዶሮ ስንሳት ይታረዳል፣ በሪዮ ስንሳት ይታረዳል የሚሉ ጥያቄዎች ብዙ ይበዛሉ። ይሄ እንዴት ነው ከቤተክርስቲያናችን ስርዓት አንጻር? የእርድ ጥያቄ የሚነሳው ብዙ ጊዜ ጾም ስላለው ከልደትና ከትንሳኤ በዓል ጋር በተገናኘ ነው። ሌላ ጊዜ አይነሳም። የዚህ የበዓል እርድ በተለይ የፋሲካን ስንመለከት መነሻው በተለይ በገጠሪቷ የሀገራችን ክፍል ብዙ ትምህርቱም ስለሌለ እስካሁን ድረስ የእስራኤላውያኑን ትውፊት ከክርስትናው ጋር ይዘው የቆዩ ሰዎች አሉ። አስተያየትን በሚሰጡበት ጊዜ እነዚህ ነገሮች እናያለን። እና መነሻው የፋሲካ በግ ነው። የፋሲካ በግ ያው እስራኤል እስራኤላውያን ከግብጽ ሲወጡ በመጨረሻው ሰዓት እንዲታረድ ታዘው የነበሩት የፋሲካ በግ ለዚያው ለትንሳኤው የእርድ ሁኔታ መነሻ ነው፣ በብዙ መልኩ ማለት ነው። በኦሪት ዘጸአት ምዕራፍ 12 ቁጥር 5 ላይ ስንመለከት የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባዕት ይሁን፣ ከበጎቹ ወይም ከፍየሎች ውሰድ ይልና በዚህም ወር ይሄ የሚያዚያ ወር አስራ አራተኛው ቀን ነው። በኋላ እንመጣበታለን። እስከ አስራ አራተኛው ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት ይላል። እንግዲህ ይሄ በግ ከታረደ በኋላ የሆነውን ተመልካቾቻችን ገብተው ኦሪት ዘጸአት ምዕራፍ 12ን ማንበብ ይችላሉ። ደግሞ የተለመደ የታወቀ ነው እና ግን ሲመሽ ረዱት ስለሚል ግዴታ አይደለም በግ አይደለም የሚታረደው። እኛ ደግሞ በባህላችን ለዶሮ ትልቅ ቦታ ስላለን በባህል ጊዜ ዶሮ ነው ምንራደው፣ ባህላዊ ምግባችን እሱ ስለሆነ ማለት ነው። ቀደም ሲል የአባ ወራዎቹ ወደ ቤተክርስቲያን ሲሄዱ ሌሊት ማለት ነው ማታ ከምሽቱ ሁለት ሰዓት ወይም አስራ ሁለት ሰዓት ጀምሮ ወደ ቤተክርስቲያን ይኬዳል። ትንሳኤ ከመባሉ በፊት መድረስ ስላለባቸው ቅዳሴ ስለሚያስቀድሱ ማለት ነው እና አባወራዎቹ ባርከው አርደው ለማወራዎቹ ይሰጣሉ። ከዛ በኋላ እነሱ አዘጋጅተው ከትንሳኤ በኋላ ወደ ቤተክርስቲያን ወደ ቤት ሲመለሱ ይፈስኩበታል ማለት ነው። ስለዚህ ከአስራ ሁለት ሰዓት በኋላ ይታረዳል ማለት ነው። አሁን አሁን ሁሉም ሰው ወደ ቤተክርስቲያን ስለሚመጣ የሚቀር ስለሌለ ስለዚህ ከጾሙ በኋላ የሚያርዱም ሰዎች አሉ። አንዳንድ ጊዜ ደግሞ ቅድሞ ወንድማችን እንደተናገረው ሰዓቱን ለመሻማት በጊዜ ቅዳሜ ጠዋት የሚያርዱ ሰዎችም አሉ። ይሄ አግባብ አይደለም። ስለዚህ ከመሸ በኋላ ቢያርዱት በራሱ ችግር የለውም። ምክንያቱም የሚፈሰከው በዶሮ ከሆነ ለሊት ዘጠኝ ሰዓት ላይ ስርዓት ቅዳሴ አብቅቶ ወደ ቤት የሚሄዱ ከሆነ ዶሮ እንደገና ታርዶ የሚሆን አይደለም። ምክንያቱም በአክፍሎት ነው የሚቆዩት፣ በድካም ነው የሚቆዩት። ስለዚህ አባቶቻችን ቀደም ሲል ያደርጉት የነበረው ማታ ከ ከአውር ሰዓት በኋላ አርደው ለሚሰራው ሰው ሰጥተው ወደ ቤተክርስቲያን ይሄዳሉ። ስለዚህ ከ12 ሰዓት በኋላ ብናርደው በራሱ ችግር የለውም። አሁን አሁን ደግሞ በሰንበት ትምህርት ቤት፣ በአንዳንድ የጽዋ ማህበራት፣ እንደገናም ደግሞ በስብከት ወንጌሉ ምእመናን እንዲያዋጡ እየተደረገ የፋሲካ ከብት ይገዛና ነዲያን እንዲፈስኩ ይደረጋል። ስለዚህ ይህን ለነዲያን ከቅዳሴ በኋላ ለማድረስ ለማብላት ከጾሙ በኋላ ወይም ከትንሣኤ በኋላ ማረድ በጣም ከባድ ነው የሚሆነው። ስለዚህ ቀድመው ማታ ምሽት ላይ ከ12 ሰዓት በኋላ ያርዱታል። ግን እዚህ ላይ በጣም መጠንቀቅ ያለብን፣ ቤተክርስቲያን ቅጽር ውስጥ ግቢ ውስጥ ከብት አይታረድም፣ የፍጡር ደም ስለማይነጥብበት ማለት ነው። እና ቦታ ተመርጦ ለየት ባለ ቦታ አርደው ለደሃን ቢመግቡ፣ ማታ ከመሸ በኋላ አርደው ጾማቸውን ቢፈቱ በራሱ ችግር የለውም። ለመሆኑ እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት የገና የጥምቀት እርድም ይፈጸምባቸው ሰዓት ስንት ሰዓት ነው? በመጀመሪያ ማሳሰብ የምፈልገው ይህን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው፣ ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው መይመናሙን ራሳቸው ያልተከለከለ ጥያቄ ማንሳት የለባቸው። አሁን ያልተከለከለ ጥያቄ ነው ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀን ምና ተከለከለ ቢባል አሁን የሚጠቅስ የለም። እንትን ያለ አሁን ይሄ የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆኑ ከዚህ የተነሳ ነው። እና በመጀመሪያ እንደው ግድ የላችሁም ያልተከለከለ ጥያቄ አታንሱ። ባልተከለከለ ጥያቄም አትጨነቁ። የዶሮ አስተዳደር ጉዳይ የወንጌል ጉዳይም አይደለም ሲጀመር በዚህ ሰዓት ረዱ በዚህ ሰዓት እንዲበሉ ምናምን የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት? ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያረዱ ይችላሉ። ወደ ቤተክርስቲያንም ለአገልግሎት የሚመጡበት ሰዓት አሁን ሲያገለግሉ ያድራሉ። ጾም ነው ያሉት ያደሩት፣ አክፍሉ ብለናቸዋል። ከቅዳሜ የቻለው ከአብ ጀምሮ ያልቻለ ደግሞ ከቅዳሜ ጀምሮ አክፍሉት ላይ ነው ያለው እንደዚህ ባለበት ሁኔታ አሁን ተመልሶ ሄዶ ዶሮ አርደው ያንን አጥበው ከዛ እንትን ብለው ብሉ ማለትም ጭካኔ ነው። መራሱ አግባብነት የሌለው ነው እና ሰራተኛ ስራላቸው የሚሉ አንዳንድ ሰዎች ሰምቻሉ። ሰራተኛ አትቆርበም እንዴ? ሰራተኛ ቤተ እግዚአብሔር አትመጣም እንዴ? ነውር እኮ ነው እንደዚህ አይነት ምላሽ። እንደውም ጭራሽ አይታሰብም እና ሁሉም ሰው ክርስቲያኖች ነን ሁላችንም ክርስቶስ ወደ ተነሳበት ስፍራ እንሄዳለን በቃ ምክንያቱም ጌታ ደቀ መዛሙርቱን በዚህ ቀን ወደ ገሊላ ውጡ ነው ያለችው ቀድመክሙ ገሊላ ገሊላ ላይ እጠብቃችኋለሁ ትንሳኤ ገልጥላችኋለሁ ያለው እና ከቤት ያልወጣ ሰው ትንሳኤ ሆነ ደቀ መዛሙርቱም ሴቶች ያዩት ከቤት ወጥቶ መቃብር ከደረሱ በኋላ ነው። ቤተክርስቲያን ጎልጎታ እስከሆነ ድረስ ምእመናን መጥተው በሚገባ ብርሃነ ከፈኑ ብለው መሄድ አለባቸው። መዝሙራቸውን ትናንት የነበረውን የሕማማቱን ዝማሬ ዛሬ ደግሞ ብርሃነ አዲስ ዝማሪ መመለስ አለባቸው። ማታ በሐዘን የወጡትን ማለዳ ሲነጋ ደግሞ በደስታ ወደ ቤታቸው እንዲመለሱ የምሥራቹን ሰምተው ማድረግ ይኖርብናል። ይህ ስለማምን እኔ አሁን በዚህ ሰዓት ረዱ፣ በዚህ ሰዓት ረዱ ማለት ግን ለመንፈሳዊ አገልግሎታቸው ሁከት በማይፈጥርበት ሁኔታ አመቻችቶ ነው ማረድ ያለባቸው ነው አጽንኦት ሰጥቼ የምናገረው። እና በሰዓት ግን እንደው በሰዓት ምንም ልንቀድም ምንችለው ይችላል፣ አይደለም ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያደርጉት። ከዛ በኋላ ወደ ቤተ እግዚአብሔር ሄደው ተረጋጋ ህሊና ወይ ወይ በዝንቱ ህሊና ሀሉ በዝንቱ እንዘተ ይያጣው ይገርም ወንድሜ በዚህ ቦታ አጣው ኃጢአትህን እያሰብክ እኮ ነው የሚለው ካህኑ። ሌላ ምንም ሊያስቡ አይገባም። አሁን ሂጅ ዳቦውን እንትን ብዬ አሁን ሂጅ ዶሮዊቱን አርጅ አሁን ሂጅ ቶሎ ብዬ ለልጆቼ ለባሌ የምትል ሴት እዛ ውስጥ እንድትኖር አይፈለግም። በዚህ ሰዓት ኃጢአቷን እያሰበች እዛ እንድትቆም ነው የምንፈልገው። በቃ እሱን አድርጋት ሄድ፣ ከዛ በኋላ ምትበላለች ማለት ነው። ይህ የሚያገለግል ለትንሳኤና ለገና ነው ወይስ በሌላ ችላሉት ጊዜያት? ወደ መንፈሳዊ አገልግሎት የሚሄድ ማንኛውም ሰው ስራውን ጨርሶ ቢሄድ መልካም ነው። አንድ ልቦ ነው ሄዳል አየ አንድ ልቦ ሆኖ ይሄዳል። ከዛ በኋላ እኮ ቢያስፈልግ እውነት ለመናገር ብዙ ጽድቅ ያመልጣቸዋል ምዕመናን። እዛ ቤተ እግዚአብሔር ደጅ ላይ እንግዳ ሊያገኙ ይችላሉ። ወደ ቤት ይዘውት እንዳይሄዱ አልሰሩም፣ ያፍራሉ፣ ይሸማቀቃሉ፣ ጥለውት ይሄዳሉ። የገሌ ሚስት በዚህ ቀን ሽሮ አበላችኝ ይባላሉ ብሎ ትጠውት የሚሄዱ በጣም ያንንም ይዘክሩአሉ እንጂ ከቅዳሴ እንደወጡ አዎ፣ እንደዛ አይነት ነገሮች ሁሉ አሉ። እኛ ራሱ እኮ ስናገ አሁን በጣም ችግራችን እንደሆነ ታውቃለህ። እኛ ራሱ ስናገለግል ቆይተን ቅዳሴ ልክ እንዳለቀ ወተን እኮ ወደ መብል ነው የምንሰማረው። እዚህ እናቶች እየሰሩ ነው የሚጠብቁን። መቼ ነው ያረዱት? ስንት ሰዓት እንዲያርዱ ነው የተፈለገው? ከሆነም እኮ ከከለከል መቼ እንደሆነ የሚሆነው ታውቃለህ። ሲነጋ ቅዳሴው አልቆ ምናምን ከዛ በኋላ ነው የምናሳርድ። ከከለከል እንደዛ ነው የሚሆነው። ከፈቀድን ግን የሚሆነው ምንድን ነው? ከመጀመሪያው ከቅዳሴ ሁኑት አሰናድተው ምን ብለው ሊሄዱ። በነገራችን ላይ ሁለ በሰንበት የምትበላው እኮ በስራ ቀን የተፈጨውን በስራ ቀን የተፈጨውን በሰንበት የምትበላ ከሆነ በጾም የታረደውን በፍስክ ልትበላ ትችላለህ። እኔ በጾም ብሎ አይደለም ያልኩት፣ በጾም ሲያይ የሚጎመጅ ሰው ካለ ስጋ ሲያይ እንደው የሚጎመጅ ሰው ካለ ስለስስቱ ብሎ ቶ ይለፈው ጾሙ እስኪፈታለት ድረስ እንዳይፈተን። ከዚያ ውጭ ከሆነ ግን እኔ ስጋ ጎመጅ ሰው አለ ብዬ ስለማላምን ከዛ ውጭ ካው በሆነ ሁኔታ ግን አርዶ አወራርዶ ወደ አገልግሎቱ ቢገባ መንፈሳዊ አገልግሎቱ ያገለግል ኃጢአት አይደለም በሚለው ነው። እኔ ርኅራ የጎደለው ትምህርት መምህራኑ ማስተማር የለብንም። ምዕመናን ምን ያድርጉ? በእውነት እዚህ መታችሁ ቁረቡ እንላችኋለን። እዛ ሄዳችሁ ደግሞ ደሮ አርዳችሁ ብሉ እንላችኋለን። ምን ማለት ነው? እንደዚህ ግራ መጋባት ሰውነት ማስጨነቅ ምንድነው? በዚህ በመብል በምድራዊ ጉዳይ እግዚአብሔር እንደው አፋጠው በቃ ዶሮ በዚህ ሰዓት እና ያረድሽ እና ብሎ ይፈርድባችኋል ብሎ ማስተማርስ ምንድን ነው? እግዚአብሔር እንደ ዶሮ የገዛንበትን እና ያረድንበትን ሰዓት ሁሉ ሲመዘግብ ምን ብለህ ምን ያህል ስራ ፈት መላክ አለ ማለት ነው? እንደዚህ አይነት ነገር እኮ የለም። መንግስተ ሰማያት እንዲ ዋዛ አይደለችም። መንግስተ ሰማያት ማለት የዘላለም ህይወት ናት። መንግስተ ሰማያት ማለት የዘላለም መኖሪያችን ናት። ወንጀል ነው በቃ መንግስተ ሰማያት። ይህ ደግሞ ምንም መብል መብልና መጠጥ ተራ ነገር ነው ለማለት ነው። እንደሰማችሁት እንግዲህን የተለያዩ መምህራን የተለያየ ሁለቱ እንኳ ተመሳሳይ ነው። እንግዲህን ዳቆን ሄኖክ መጀመሪያ ላይ የተናገረውን ነው ከነሱ ጋር የማይመሳሰለው እንጂ። እኔም በግሌ ልጋራ የምችለው መጨረሻ ላይ ያሉትን የሁለቱን መምህራን መልእክት ነው። እውነን ለመናገር ክፍለ ሀገርም እኔ በማውቀውን ክፍለ ሀገር ከዚህ በፊት በነበርኩበት ሰዓት ቤተሰብ ከቤተክርስቲያን ሲመለሱ ተዘጋጅቶ ነው የሚጠበቀውና ስለዚህ አስቀድሞ ተዘጋጅቶ ተሰርቶ ሲመጣ ነው ያው እንግዲህ የምናከፍልበት። እንደዛ ነው ያለው እስከ ዛሬ የነበረውን ትሬንድ ማቀው እንግዲህ ሲሆን ማቀው በራሴ በተሰቦች ዘንድ ማለት ነው። እንግዲህ እናንተ ኮመንት ላይ መጻፍ ትችላላችሁ። ዞሮ ዞሮ መጀመሪያ መጨረሻ ላይ ያስተላለፉት መምህር ስምዓኮነ ገዥ ሀሳብ ያስቀመጡ ይመስለኛል። ዞሮ አሁንም የሚያጨቃጭቅ ነው ብዬ አላምንም። አስቀድሞም ያልተጻፈ ነገር ለጥያቄ ለክርክራት ታቅርቡ ብለዋል። ያው መጠየቁ አይከፋም። ጊዜው እንደምናቀው ነው። የሚዲያ ዘመን ነው፣ የቴክኖሎጂ ዘመን ነው፣ የዲጂታል ዘመን ስለሆነ እያንዳንዷን ነገር መጠየቁ ያው አግባብ ቢሆንም ግን ደግሞ ሲለጠጥ መስመሩ ሲስትም ልክም አይሆንበትም ሁኔታ ስላለ ማለት ነው አንዳንድ ጊዜ ነገሮችን ቀዝቀዝ በረድ አድርገን ይዘናቸው በዛ መልኩ ብናደርጋቸው ማለት ነው። እንግዲህ አንዳንዱ ከትንሳኤ በፊት መታረድ የለበት ይላል። ከትንሳኤ በኋላ ነው መሆን ያለበት ይላል። ቅድም እንዳሉት አብዛኛውን ጊዜ አሁን ካህናት ኢቭን ራሱ ቅዳሴ እንዳለቀ ወደ ምግብ ነው አደል የሚካሄደው። ቀድሞ ታርዶ ካልተሰራ እንዴት አድርጎ ይመገባሉ ነው። አንዳንድ ጊዜ ነገሮችን ስንመለከታቸው ያው ሃይማኖታዊ ነገሮች ላይ ትኩረት አድርገን ስንነጋገር ወንጌልና ደግሞ እንደ አይነት ነገሮችን በደንብ መመልከት አለብን። መምህራችን መጨረሻ ላይ እንዳሉት እንግዲህ ዶሮ ስንት ሰዓት አረርክ አላረርክ የሚል ልክ እንደ ወንጌል ተደርጎ የሚመዘገብ አይደለም። ይህን የሚመዘግብ መልአክ አለው ወይስ እያሉ ያስተላለፉን ነገር አለ። ዞሮ ዞሮ እንግዲህ እናንተ ደስ ባላችሁ ማድረግ ትችላላችሁ። ቀድማችሁ ብታርዱም ችግር የለውም ነው፣ ዘግይታችሁ ብታርዱም ችግር የለውም ነው። እንግዲህ ሁሉም መምህራን መልእክት ዞሮ ዞሮ የመምህር ምትኩም ስምዓ ኮነም መምህር ዳቆን ሄኖኩም ሁሉም መንፈሳዊነቱን ጠብቆ ሁላችንም የሚገባውን ነገር ተከትለ ብናደርግ። እኔ በግሌ ማታ አስራ ሁለት ሰዓት በኋላ ነው ላርድ የምችለው ደሩ ቅዳሜ ማለት ነው ዛሬ ማለት ነው ከአስራ ሁለት ሰዓት በኋላ ያው አርዳለሁ። እናንተ ደግሞ ስድስት ሰዓት ማረድ ትችላላችሁ ግን ከጠዋት ጀምሮ መሆን የለበትም። በእንደዚህ አይነት መልኩ ነው መሆን ያለበት ነው። ከአስራ ሁለት ሰዓት በኋላ ማረት ይቻላል። ከትንሳኤው በኋላም ማረት ትችላላችሁ። ንግድን ዞሮ ወጥ የሆነ ነገር እስካሁን ነገር እኔ በግሌ ለማየት ሞክር ያለው በእርግጥ መምህር ዳቆን ሄኖክ በሲኖዶ ውስጥ የተወሰናል ብሏል። እንግዲህ አላቅም። አሁንም ቢሆን እኔም ስናገር ኢቭን ራሱ የሆነ መምህራኑ የተለያየ ነገር ስለ አሁን መጽሐፍ ቅዱስ ላይ የተጻፈ ነገር አደለም መጽሐፍ ቅዱስ ላይ የሚጻፍም አደለም። እና እንደዚያ ስለሆነ ነው በዚህ ደረጃ የሆነ ኮንስታንት ሆነ ወጥ የሆነ ሀሳብ ሁሉም ጋር የማታገኙት። እና ዞሮ ዞሮ ምንም ሆነ ምንም ክፋት የለውም ነው አስራ ሁለት ሰዓት ብታርዱም ከአስራ ሁለት ሰዓት በኋላ ብታርዱም ክፋት የለውም የሚል ለመምህሮቻችን መልእክት የነበረን ቆይታ ይሄን ይወሳል። ከዚህ በዘለለ ግን በዓል ነው እየመጣ ያለው በጥንቃቄ ስርዓት ባለው መልኩ በማያስወቅሰን መልኩ በዓልም ማክበር አለብን ማለት ወዳለሁ። በሀገር ውስጥ ሀገር ውጭ ያላችሁ እህቶች ወንድሞቼ፣ በእርግጠኝነት የነሆን መርከብ ሚዲያ እህቶች ወንድሞቼ ሁላችሁም ማለቴ ድልም የምፈልገው ነገር ትረዱኛላችሁ ብዬ ያምናለሁና አብዛኞቻችሁ የበሰላችሁ ናችሁ ብዬ ነው እስካሁንም አምነውና፣ ስለዚህ እኔ ኢቨን ለእናንተ እንደ ትምህርት አይደለም ይሄን የማስተላልፈው፣ እንደ ትምህርት ኔስንስ መልእክቱን ዝም ብዬ አጋራለሁ እንጂ በማጋራበት ሰዓት ከእኔ የተሻለ ግንዛቤ ዋላችሁ ብዬ ነው የማምነው። ስለዚህ ያን ያክል ብዙ ሀሳብ ማምዛት አይጠበቅብኝም ለማለት ያክል ነው። በድጋሜ እስከምንገናኝ፣ በሌላ ሀሳብና በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። መልካም የትንሣኤ ባህል እንዲሆንላችሁ እመኛለሁኝ። እግዚአብሔር አምላክ በድጋሜ እስከሚያገናኘን ድረስ ደግሞ ሁላችንም በያለንበት በሰላም ያቆየን።